ኢትዮጵያ ታሪክ ለረጅም ዘመናት የቆየው የአህዳዊነት ስርዓት ማዕከላዊ መንግስቱን በተቆጣጠረበት ጊዜ ለረጅም ዘመናት ብዝሃነትን፣ ፌዴራላዊ ስርዓትንና ሃይማኖታዊ እኩልነትን ይፈልጉ የነበሩ የኢትዮጵያ ሕዝቦችን ብሔር ብሔረሰቦችን ባህል እምነትና ፍላጎት ሲጨፈልቅ ነበር ያሉት ደራሲና ተመራማሪ አብዱልጀሊል ሻሊካሳ፣ ይህ የአህዳዊ አስተሳሰብ ከኢትዮጵያ ሀገረ መንግስት ስርዓት ተሸንፎ ነገር ግን እሳቤው በአማራ ክልል መኖሩ አሁን ከግዕዝ ቋንቋ ትምህርት ጋር የተያያዙ ችግሮች እንዲፈጠሩ አድርጓል ይላሉ። ይህ ኃይል ከማዕከላዊ መንግስት ሲሸነፍ ቅድም እንዳልኩ የስልጣኔ የታሪክ፣ የሃይማኖት ፖለቲካ አስተሳሰብ የህዝብ መሰረት አለኝ የዲሞግራፊ መሰረት አለኝ ብሎ ያሰበው ቀጠና ላይ ሸሽቶ ገብቷል። ሲገባ ወደ አማራ ክልል ነው የገባው። አማራ ክልል እነዚህ ሁኔታዎች አስቻይ ሁኔታዎች አሉት፣ እንደ አጋጣሚ። ስለዚህ እዛ ከገባ በኋላ ድሮ ማዕከላዊ መንግስት ላይ ሆኖ ይፈጥራቸው የነበራቸውን በሽታዎች ነው ይዞ ሄደው። እነዛም በሽታዎቹን አራግፎ አይደለም ያፈገፈገው፣ ይልቁንም ስፕሪንግ ቦርድ ይሆነኛል ብሎ ነው ያን ህዝብ ሄዶ ከዛ ተነስቶ ወደዚህ ለመምጣት እያሰበ ያለው እና በዛ አስተሳሰብ የፈገፈገ ኃይል ስለሆነ ክልሉን የፖለቲካ ጭቅቅት ማራገፊያ ነው ያደረገው። ረዘም ላለ ጊዜ የኢትዮጵያ ትምህርት ስርዓት ሴኩላሪዝም ጽንሰ ሀሳብና መርህ ስላልነበረው የኢትዮጵያ ሙስሊሞች ከትምህርት ተገፍተዋል ያሉት አብዱል ጀሊል ሻሊ ይህ ስርዓት እስከ ቅርብ ጊዜ ድረስ አጠቃላይ የትምህርት ስርዓቱ ፈተና ሆኖ ቆይቷል ብለዋል። ዘመናዊ ትምህርቱን ፖሊሲ የበላይ ሆኖ ሲያራምድ የነበረውና ማኔጅ ሲያደርግ የነበረው ሲያስፈጽም የነበረው ቤተ ክህነት ናት። በዚህም ምክንያት ትምህርቱ ሴኪውላር ለመሆን አልተቻለውም። በእርግጥም በአማራ ክልል በሚታየው የጸጥታ ችግር ምክንያት ወደ አራት ሚሊዮን የሚደርሱ ተማሪዎች ከትምህርት ገበታቸው አቋርጠዋል። ባለፉት ሁለት ዓመታት የክልሉ ትምህርት ቢሮ ሰባት ነጥብ አራት ሚሊዮን ተማሪዎችን ለማስተማር ያቀደ ቢሆንም እስካሁን የተመዘገቡት ተማሪዎች ግን ሶስት ሚሊዮን ብቻ ናቸው ይላል። እንደዚህ አይነት ችግሮች ባሉበት ሁኔታ የግዕዝ ቋንቋን በተጨማሪነት ለመስጠት ማሰቡ ችግሩን ይበልጥ ያባብሰዋል ይላሉ። ይህ በእንዲህ እንዳለ በርካታ ትምህርት ቤቶች በተዘጉበት ሁኔታ በርካታ የትምህርት ስርዓቱ ኦልሞስት ፖዝ ባረገበት በቆመበት ሁኔታ፣ አሁን ደግሞ ምን አይነት ህግ አመጡ? ግዕዝን ከሶስተኛ ክፍል ጀምሮ በአማራ ክልል መሰጠት እንዳለበት አስገዳጅ የሆነ ደብዳቤ አወጡ። ደብዳቤው በማን ነው የወጣው? ፖለቲካል ሴራ ነው እዛ ላይ የተፈጠረው። ማኔጅመንት አያውቀውም። ካቢኔ አልተወያየበትም። ጽህፈት ቤት አያውቀው። አንድ ግለሰብ ጻፈው። ኔትወርክ በሆነ መልኩ ደብዳቤው ወጣ። ግልባጅ ተደረገላቸው። ደብዳቤው ተፈጻሚ እንዲሆን ይፋ ተደረገ ማለት ነው። የግዕዝ ቋንቋ የኢትዮጵያ ቋንቋ ሆኖ ሳለ የተለየ ዓላማ ከሌለው በስተቀር የአማራ ክልል በተለየ ሁኔታ ቋንቋውን ለመስጠት የሚገደድበት አግባብ አይኖርም፣ ያሉት አብዱልጀሊል ሻሊካሳ የግዕዝ ቋንቋን ማስተማሩ አስፈላጊ ሆኖ ከተገኘም በሀገር አቀፍ ደረጃ ተጠንቶና የትምህርት ስርዓት ቅድመ ሁኔታዎችን አሟልቶ በሀገር አቀፍ ደረጃ መሰጠት ነበረበት ብለዋል። በአማራ ክልል የወጣው የግዕዝ ትምህርት ፕሮግራም ዓላማውም መርሁም ከዚህ የተለየ ነው ይላሉ። ሀገር በቀል ቋንቋ ነው። ታሪካዊ ቋንቋ ነው። በግዕዝ የተጻፉ በርካታ ቅርሶች አሉን። በግዕዝ የተጻፉ እውቀቶች አሉን። ስለዚህ ግዕዝን ማስተማር ካልቻልን እውቀቱ አብሮ ይሞታል፣ የአባቶቻችን ጥበብ ይሞታል የሚል ማሳመኛ የሚመስል ሎጂክ ይዘው መጡ። ይህን ለብቻው መመርመር እንችላለን፣ አስፈላጊ ግን አይደለም ኦኬ ስለዚህ ይህን ለማስተናገድ ምን ይሁን ሲባል መሆን የነበረበት በፈቃደኝነት ቋንቋውን የሚማሩ ግን ዩኒቨርሲቲ አካባቢ ላይ በዩኒቨርሲቲ ደረጃ ላይ ያሉ ያለ ፕላትፎርምን ወይም ደግሞ በፈቃደኝነት ትምህርቱ እንዲሰጥ የሆነ ፕሮጀክት መቅረጽ ነበረባቸው። ይህን ከማድረግ ይልቅ እነሱ ምንድን ነው ያደረጉት? ግዕዝን በአስገዳጅነት በአማራ ክልል ከሶስተኛ ክፍል ጀምሮ እንዲሰጥ ደብዳቤ አወጡ። የግእዝ ቋንቋ የክልሉ ተቀዳሚ አጀንዳ አይደለም ያሉት አብዱልጀሊል ሻሊ ቋንቋው ከሶስተኛ ክፍል ጀምሮ በአስገዳጅነት መሰጠት የለበትም ብለዋል። አካል ቅሬታ ለመፍጠር ታስቦ ቢሆንም ጉዳዩ የህዝብ አጀንዳ ነው ብዬ አላምነው። የአማራ ክልል ህዝብ ተቀዳሚ አጀንዳ ግእዝ አይደለም፣ ሊሆንም አይችልም። የልጆች ትምህርት ቤት ኦልሞስት በክልሉ ውስጥ በርካታ ትምህርት ቤቶች ተዘግተው ልጆች ቤት በዋሉበት ልጆች ለአስፈላጊ ሶስት በተጋለጡበት ልጆች ተስፋ ቆርጠው በስደት በባህር የውሃ የአሳ ሲሳይ በሚሆኑበት በርካታ ችግር ባለበት ሁኔታ በሚፈርስ በፈረሰ ቤት ላይ የግዕዝ ወርቅ ጣሪያ ካላለበስኩ አይነት አቋም ትክክል አይደለም። ስለዚህ ማህበረሰቡም ተቀዳሚ አጀንዳውን ማወቅ አለበት። የእነማን አጀንዳ ነው ብሎ ማወቅ አለበት፣ መለየት አለበት። ከዛም ባሻገር ለክልሉም አንድነት የሚጠቅም አይደለም ቅሬታ ይፈጥር በማህበረሰብ ውስጥ፣ በብሔረሰቦች መካከል፣ በሃይማኖቶች መካከል ቅሬታ ይንፈጥር አካሄድ ስለሆነ ይህ መቆም አለበት። የሚጠቅም አጀንዳ ላይ ብቻ ዋጋ እንክፈል የሚል ሀሳብ ነው ያለኝ።